ሶስት ነገ እሁድ ዘጠኝ ሰዓት የሚከናወን ጨዋታ ነው። ቀጣዩ ትኩረታችን እሱ ላይ እናድርግ። ቅድሚያ አንተ አሉት ይሄን ደግሞ የተወሰነ ሀሳብ ስጥበትና፣ እሺ ተጨማሪ ሀሳቦችን አነሳበታለሁ። ው ማንችስተር ዩናይትድ ከባድ ተጋጣሚ ነው የሚያገኘው። በዚህ ሳምንት ከባድ ተጋጣሚ ያገኛል ብዬ ነው የማስበው። ማለት ሁለቱም የጨዋታ መንገዳቸው የሚቀራረብ ነው ግላስነርም ሮምና ሞሪምም የጨዋታ መንገዳቸው የሚቀራረብ የጨዋታ መንገድ ነው። ሶስት አራት ሁለት አንድ ያ የሚቀራረብ ስለሆነ የትኛው አሰልጣኝ ባለው ሪሶርስ ባለው ተጫዋች አሸናፊ ይሆናል የሚለው ነገር የሚለይበት ይሆናል ብዬ አስባለሁ። ክሪስታል ፓላስ ከማንችስተር ዩናይትድ ባልተሻለ ወይም ሞር ኢነርጂ አወጥተው የነገውን ጨዋታ ያከናውናሉ። ጥያቄ የለውም። የእሁዱን ጨዋታ ምክንያቱም በዩሮፓ ኮንፈረንስ ሊግ ትላንትና ጨዋታ አድርገዋል። ትላንትና በስትራስበርግ በፈረንሳዩ ክለብ ሁለት ለአንድ ተሸንፈው ነው ይህንን ጨዋታ የሚያደርጉት። የትላንቱ ጨዋታ ላይ እንግዲህ ስትመለከታቸው አብዛኞቹ ጨዋታ አብዛኞቹ ተሰላፊዎች ተሰልፈው የተጫወቱበት መርሃ ግብር ነው በተለይ በዚህ በክሪስታል ፓላስና በስትራስቡርግ ጨዋታ ላይ። ስለዚህ ማንቸስተር ዩናይትድ ሰኞ ነው የተጫወተው፣ ማክሰኞ አርፏል፣ ሮብ አርፏል፣ ሐሙስ አርፏል። የተሻለ የማች ሪከቨሪ ታይም አግኝቶ ይህንን ጨዋታ ያደርጋል ብለን እንጠብቃለን። በትናንቱ ጨዋታ ላይ አብዛኞቹ የክሪስታል ፓላስ ተሰላፊዎች ተጫውተዋል። እንደውም ማቴታ ስልሳ ሁለተኛው ደቂቃ ላይ ተቀይረዋል እንጂ ሁሉም ኢስማኤል ሳርን ጨምሮ ሌሎች ተቋሶችም በዚህ ምራ ግብር ላይ ተሰልፈው ተጫውተዋል። ማርክ ጎሂን ጨምሮ ዲኒ ሄንደርሰን አብዛኞቹ ተሰላፊዎች በዚህ በስትራስበርጉ ጨዋታ ላይ ተሰልፈው እንደተጫወቱ ተመልክተናል። ስለዚህ የእሁዱ የዘጠኝ ሰዓት ጨዋታ በምን አይነት መልኩ ሊደረግ ይችላል የሚለው ነገር የሚጠበቅ ይሆናል። እንግዲህ ማንቸስተር ዩናይትድ ከዚህ ቀደም ከዚህ ቀደም ክርስቲያል ፓላስን እንግዲህ በገጠመባቸው አጋጣሚዎች ብዙ ጊዜ ነጥቦችን ሲያባክ የምትመለከተው አጋጣሚ አለ። ያንን ነገር ለማሻሻል ወደ ሜዳ ይገባል ተብሎ ይጠበቃል። አሁን ያለፉትን ጨዋታዎች ስትመለከት ኦልትራፎርድ ላይ ክርስቲያል ፓላስ ማንችስተር ዩናይትድን አሸንፏል ሁለት ለዜሮ። ክርስቲያል ፓላስ በሜዳው ሰለረስ ፓርክ ላይ ማንችስተር ዩናይትድን አራት ለዜሮ አሸንፏል። ክርስቲያል ፓላስ ኦልትራፎርድ ላይ አንድ ለባዶ አሸንፎታል። ያለፉትን አራት ጨዋታዎች ስትመለከት ማንችስተር ዩናይትድ አላሸነፈውም፣ ክሪስታል ፓላስን ይሄ ሲቲ ነው የሆነበት እኮ። አሁን ባለፉት ጨዋታዎች በጣም ስትመለከተው የክሪስታል ፓላስ ዶሚኔት የማድረግ ነገር ትመለከትበታል። እና ዩናይትድ ለመጨረሻ ጊዜ ያሸነፈው ክሪስታል ፓላስን በኢኤፍኤል ዋንጫ በሴፕቴምበር 26 ላይ በተከናወነው ጨዋታ ላይ ነው። ኢኤፍኤል ዋንጫ ላይ ነው ያሸነፈው በፕሪሚየር ሊጉ ግን በፕሪሚየር ሊጉ ግን ሀያ ሀያ ሁለት ሀያ ሶስት ላይ በተደረገው ጨዋታ ላይ ፌብሩዋሪ አራት ላይ ሁለት ለአንድ ማንቸስተር ዩናይትድ አሸንፏል። ግን አሁን ያለው የማንቸስተር ዩናይትድ የተጫዋቾች ብቃት የተጫዋቾች ታክቲክን ኢምፕሊመንትና ኤክሰርሳይስ የማድረግ አቅም እንዴት ይለካል የሚለውን ነገር ምንመለከትበት ጨዋታ ይሆናል ብዬ አስባል እኔ እንዲሁም የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋቾች በተለይ መስመር ተከላካዮቹ እስኪ እንደውም አድማጮችም የማንቸስተር ዩናይትድ ደጋፊዎችም አበላልጧቸው ብዬ አስባለሁ። ኖቲስ አድርጓቸው በእሁዱ ጨዋታ ላይ ዶርጉ ወይም ዳሎ ወይም ሙሳኤር ማዝራዊ በዚህ ጨዋታ መንገድ ውስጥ የሚሰለፉ ከሆነና በክሪስታል ፓላሶቹ የመስመር ተከላካዮች በነ ዳንኤል ሙኖዝ በነ ሚትቼል ያለውን ልዩነት እስኪ በደንብ ተመለከቱ። ያው የመሀል ተከላካዮቹ ነ ክሪስ ሪቻርድስ አሉ፣ ማርክ ጎሂ አሉ እና የማንቸስተር ዩናይትድን የጨዋታ መንገድ የሚከተል ክለብ ነው ክሪስታል ፓላስ። ሁለቱም ተመሳሳይ ነገር አላቸው። በምን አይነት መልኩ ጨዋታው ይደረጋል የሚለው ነገር በጣም የሚጠበቅ መርሃ ግብር ይሆናል ብዬ አስባለሁ። ግን ማንቸስተር ዩናይትድ የተሻለ ሪከቨሪ ታይም አድርጎ ይሄንን ጨዋታ ማድረጉ አንድ የምትሰጠው አድቫንቴጅ አለ። ግን ደግሞ ጨዋታው ሰለረስ ፓርክ ግን ደግሞ ያለፉትን አራት ጨዋታዎች ማንቸስተር ዩናይትድ ክሪስታል ፓላስን ማሸነፍ አልቻለም። የማንቸስተር ዩናይትድ ሰሞንኛ አቋም እስከ ኤቨርተኑ ጨዋታ ድረስ ጥሩ ቢሆንም ግን ታክቲካሊ በአራት በሶስት አራት ሁለት አንድ የጨዋታ መንገድ፣ እንደውም ትላንትና አንድ ሬቲንግ ተመልክቻል። ሮብና ሞሪም በአንድ አመታቸው ውስጥ ሰላሳ አራት ተጫዋቾች ሬት የተደረጉበትን ነገር ተመልክቻል። እና ሬቲንግ ስትመለከተው ከአስር ነው የተሰጠው ሬቲንግ ለሳቸው አጫወት መንገድ፣ የትኛው ተጫዋች ይበልጥ ጥሩ ሆኗል የሚለውን ነገር ስትመለከት አብዛኛው ተጫዋቾች አምስት ከአስር አራት ከ10 3 ከአስር ማቴማቲክስ ፈተና ነው ይመስል። ዶርጉ 3 ከአስር ነው ያገኘው። አራት ከአስር አንቶኒ፣ ራስሙስ ሆይሉንድ፣ ጋርናቾ፣ ኡጋርቴ፣ ዳሎ እነዚህ ሁሉ ተጫዋቾች በጣም በሩበን አሞሪም በአንድ አመት ቆይታ ከአስር ሬት እናድርጋቸው ሲባል አብዛኞቹ 3 ከአስር እና 4 ከአስር የተሰጣቸው ናቸው። በሩበን አሞሪም የጨዋታ መንገድ ጥሩ ተጫዋች ተብሎ የተሞገሰው ስምንት ከአስር ያገኘው ተጫዋች ብሪያንም ቦሞን ገና አሁን የመጣ ተጫዋች በሮማን አሞሪም የጨዋታ መንገድ ጥሩ የተባለው ሌላው 7.5 የተሰጠው ክርክር ውስጥ ቢሆንም ግልቀቅልን የሚሉ ማንቸስተር ዩናይትድ ደጋፊዎች ቢሆኑም ብሩኖ ፈርናንዴዝም እዚህ ውስጥ አለ ማቲያስ ኩኛ ጥሩ የምትለው ሬቲንግ ተሰጥቷል አማድ ሌላው ከብሪያን ቦሞ ቀጥሎ በሮማን አሞሪም የአንድ አመት ቆይታ ከ10 ሬት ሲሰጥ ያለ ተፈጥሮአዊ ቦታም እየተጫወተ ለማንቸስተር ዩናይትድ ሁሉንም ነገር ሆኗል ተብሎ ተነግሯል። እና የተጫዋቾች ኳሊቲ ይህንን የጨዋታ መንገድ ኤክሰርሳይዝ ለማድረግ ለመተግበር ይሆኑኛል ወይ? ዶርጉ፣ ዳሎ፣ ኡጋርቴ፣ ሌኒዮሮ በዚህ የጨዋታ መንገድ ውስጥ ለኔ ይሆኑኛል ወይ? ከባድ ነው። አሁን ደግሞ አፍሪካ ዋንጫ ሲመጣ ደግሞ እነ ብርያን እምቦሞ እነ አማድ ዲያሎ እነ ማዝራዊ ሲሄዱ የትኛው ተጫዋች እነዚህን ተጫዋች ሪፕሌስ ያደርጋል ለዛውም በጣም ታይት በሆነው የፌስቲ ፔሪድ ና የቦክሲንግ ዴይ ጨዋታ እና ጨዋታዎች ላይ ማንቸስተር ዩናይትድ እንዴት ሊፈተን ይችላል። አንዳንዴ እኔ ሮምን አሞሪም ላይም ጥያቄ ያለብኝ ነገር ሶፊ ሰኞ ጨዋታ ላይ በእርግጥ የተጫዋቾቹ ተነሳሽነት ጎል ማስቆጠር አለመፈለግ መነሳሳቱ እንዳለ ሆኖ ግን አሁን የሶስት አራት ሁለት አንድ የጨዋታ መንገድ እኮ በጣም ሶሊዳሪቲ ያለው በመከላከሉ ነገር ጠንካራ የምትሆንበት እንትን እኮ ነው የጨዋታ መንገድ ነው። ግን ማንቸስተር ዩናይትድ ጎል የሚያስተናግድበት አጋጣሚ በጣም በዝቷል። አንቶኒዮ ኮንቴ ቼልሲን በመጡበት አመት 2016 ላይ ሻምፒዮን ሲያደርጉት ማናው የእነሱ የጨዋታ መንገድን የሚከተለው ተጫዋች የነበረው ከግብ ጠባቂ እስከ ፊት ድረስ ኮርቶዋ ነበር። ዴቪድ ሉዊስ ነበር፣ አዝቤሊኩታ፣ ሞሰስ፣ አሎንሶ ዲኤምኤፉን ብትመለከተው አሁን ኡጋርቴና ካስሜሮ ወይም ደግሞ ካስሜሮና ብሩኖ ፈርናንዲስ የሚጫወቱበት ቦታ ላይ እኮ ለቼልሲ ያሰላለፍ በዛ ሰዓት በዚህ በ3 4 2 1 ማቲችና ካንቴ ናቸው ከእነሱ ፊት ማን ያለው ሀዛርድ ፔድሮ ዲያጎ ኮስታ ነው የነበረው እኮ ይሄ አሰላለፍ የሚፈልገው ሚፈልገው በጣም ቨርሳታይል የምትሆንበትን የጨዋታ መንገድ ግን ማንችስተር ዩናይትድ ለስት ስትመጣ አሁን አሎንሶና ዶርጉን ሲያነጻጽራቸው እስቲ ሞሶስና ዳሎት ኡጋርቴና ማቲችና ካንቴ የነበራቸውን ጥምረት ኡጋርቴና ብሩኖ ፈርናንዴስ ካስሜሩና ብሩኖ ፈርናንዴስ አርጎስ ፊት መስመር ላይ ሀዛርድ። ቅያሪዎቹ ራሱ እኮ ክሊኒክ አልናቸው። የቼልሲ የኮንቴ የሶስት አራት ሁለት አንድ የጨዋታ መንገድ ቅያሪው ራሱ እናስታውሰዋል። መለስ ብላችሁ ተመልከቱ። ቅያሪው ራሱ እኮ ፋብሪጋስ፣ ዊሊያን፣ ጆን ቴሪ። ማንቸስተር ዩናይትድ ለቅያሪ አለው ማን የለም ማንቸስተር ዩናይትድ ላይ ይሄንን የጨዋታ መንገድ ሊተገብርልን የሚፈልግ ተቃዋች ማን ነው? በጣም ስፔሻሊ ኮሊደሩ ነው የሚጠቀሙት እኮ በዚህ በጨዋታ መንገድ። ስፔሻሊ ኮሊደሩ ዶርጉና ዳሎ አማድን እኮ ሚሳበው እኮ ወደኋላ ሚሳበው እኮ አርኪ ስላልሆኑ እኮ ነው እኮ፣ ይሄን ዳሎ እንቅስቃሴ፣ ይሄን ማዝራዊ እንቅስቃሴ አርኪና የተሰጣቸውን ታክቲክ ስለማይተገብሩ እና ሮብና ሞሊ ላይ፣ ለምሳሌ አሁን አንዳንድ ጥያቄ ማነሳ፣ ቀይ ካርድ ሰው ሲወጣበት ተጫዋቹ ወጣበት የሶስት ተከላካይ ሚናነት በወቅቱ ወይም በሀሳቡ በጣም ሶሊድ ለመሆን ለመከላከል። ስለዚህ ቀይ ካርድ ሲወጣልህ እኮ ተከላካይ አንድ ተከላካይ አንስተህ አጥቂ ማስገባት እንደዚህ አይነት ልክ እንደ ጋርዲዮላ በጨዋታ እንቅስቃሴ ውስጥ ታክቲኮቹን ተራርተህ ተጫዋችን ቀይረህ ፍሬያማ የምትሆንበትን እንቅስቃሴ ማድረግ አለብህ። መቆዘም የለብህ። ማንቸስተር ዩናይትድን እያሰለጠንክ ነው ያለው። ስለዚህ የእሁዱ ጨዋታም አስቸጋሪ ሆነባቸዋል ብዬ አስባለሁ። ማንችስተር ዩናይትድ የሚፈልገው ተጫዋች ያለበት ክለብ አዳም ዋርተን እንደውም እኮ ክሪስታል ፓላስ ምናልባት የ12ኛ ሳምንት የጨዋታ ሳምንቱን ገለል አድርገ ነው። በ11 ሳምንታት ጉዞ ውስጥ እኮ በፕሪምየር ሊጉ ወደ ግብ የተቀየሩ ጎሎችን ባለማስቆጠር ውራ ደረጃ ላይ ያለ ቡድን እኮ ነው። እድሎች ይፈጠራሉ፣ ግን ማቴታ ያመስካቸዋል አያስቆጥራቸውም፣ ያከሽፋቸዋል። እና ማንቸስተር ዩናይትድ ደግሞ ይሄ ችግር አለበት። አሁን ለምሳሌ ቻንስ ክሬት ይደረግበታል ማንቸስተር ዩናይትድ ላይ፣ ለምን ወለል ይልልህ? አሁን ውጋርቴ ሲገባ ወለል ይልልህ። ካስሜሮ ከስልሳ አምስት ደቂቃ በኋላ ድክም ይልባል፣ ወለል ይላል። ማንን ያገኛል? ፊት ለፊት ሌኒ ዮሮን ያገኛል፣ በዛ በኩል ስ ዶርጉ ያገኝባል። ስለዚህ ግልጥ ይላል። የማንቸስተር ዩናይትድ ከረፍት በኋላ የሚበለጠው ከረፍት በኋላ ብዙ ጎል የሚያስቆጥረው የሚቆጠርበት ለዛ ነው 14 ጎል ነው የተቆጠረበት ከረፍት በኋላ፣ በማንም ተቆጥሮበት ያውቅም በፕሪሚየር ሊግ ዘንድሮ። ለምንድን ነው ሰከንድ ሀፍ ላይ ኢነርጂ ሉዝ የሚያደርጉ ተጫዋቾች አሏቸው። እነ ካስሜሩ ድክም ሲሉ ፌስ የሚያደርገው ማን ነው? ባንዴ ሴሜንስ ነው ወይም ደግሞ ዴኒኤል ነው። እንደውም በዚህ ውስጥ በአንድ አመት የሮምን አሞሪም የጨዋታ ሬቲንጎች ውስጥ የተጫዋቾች ሬቲንጎች ውስጥ ታክቲክን ኢምፕልመንት በማድረግ ማግዌር ይሻላል፣ ዲሊት ጥሩ ነው። እነ ኦናና እነ ባይንደር እነ ዶርጉ እነ ዳሎ እነ ኡጋርቴ 3 ከ10 4 ከ10 ነው የተሰጣቸው ሬቲንጋቸው እና ይህንን ታክቲክ ለመተግበር የትኛው ተጫዋች አለኝ በማን አድርጋለሁ የሚለው ነገር በደንብ መጤን አለበት ብዬ አስባለሁ። ሆፕፉሊ ማቲያስ ኩኛ እዚህ ጨዋታ ላይ ይመለሳል ተብሎ ይጠበቃል ካጋጠመው ጉዳት ኖክ ጉዳት በኋላ ከግጭቱ ጉዳት በኋላ ይመለሳል ተብሎ ይጠበቃል። ይሄ ጥሩ ነገር ነው ግን እሱም አንድ ጎል ብቻ ያስቆጠረው አይደል፣ በሮማና ወሊም ስር አንድ ጎል ብቻ ያስቆጠረውና ፊቸሪቲውን ስትመለከት ይሄን በሞ ፊቸሪቲ ነው። ጥሩ አሁን ኢስቲሜት ስታረግ በጥቂት ጨዋታዎች ከፔናልቲ ውጪ ጎል ያስቆጠሩ ተቋዎችን ሬይዝ ስታረግ ማን ነው እንበሞ ነው የሚመጣውና ማንቸስተር ዩናይትድ ከባድ ተጋጣሚ ይጠብቀዋል። እንደ ፊክስቸሩ ከሆነ እኮ ማንቸስተር ዩናይትድ በደንብ እኮ መጠቀም ነበረበት፣ በዚህ በእነዚህ ጨዋታዎች አሁን ኤቨርተን ጨዋታ በሜዳው ላይ ያደረገው ከዛ በኋላ የክሪስታል ፓላሱ ጨዋታ እንደም ትንሽ በከሜዳ ውጪ ስለሚደረግ በሰለረስ ፓርክ ስለሚደረግ ትንሽ ያዝ ሊያደርገው ይችላል ብለህ ታስባለህ እንጂ በቀጣይ ማንችስተር ዩናይትድ የሚገጥማቸው ጨዋታዎች እኮ ቅዳሜ ቅዳሜ አይጫወት እንጂ በጣም ቆንጆ ቆንጆ ናቸው። አይከብዱትም ተብለን አይነሳል። ዌስትሃምን ሜዳው ላይ ያገኛል። ወልቭስን፣ በርንማውዝን፣ አስቶቪላና ፓላስ ናቸው አዌይ ማች የምናገኛቸው። ሌላው ኒውካስትል፣ ወልቭስ፣ ሊድስ ዩናይትድ በርንሊ ጃንዋሪ ውስጥ ነው ሲቲ የምታገኘውእና ይህንን ይሄን ድል መጠቀም አለብህ ብዬ አስባለሁ። አሁን ስሎትና አሞሪም ያገኙት ድል ጥሩ ነው። ስሎት ወቅት አቋማቸው ጥሩ ስላልሆነ ነው እንጂ የሚያገኟቸው ቲሞች ቀላል ቀላል ነበሩ። ኖቲንግሃም ቀላል ነው። ኤምሬት ማነው አንፊልድ ላይ ነው። ፔሲቪ አንፊልድ ላይ ነው። ቀላል ቀላል ናቸው። ሚር ቴብል ያሉ ክለቦችን የምታገኘውእና ይህንን ነገር መጠቀም ነበረባቸው ብዬ አስባለሁ። ማንቸስተር ዩናይትድ አሁን ጨዋታ በልዩነት ማጤን አለበት። ግን ከባድ ነው። ፈርቸው የሚመለከተው ጨዋታ ነው እየፈራውት ማየው ጨዋታ የሚጠበቅ ጨዋታ ነው። የኛው ጨዋታ ክሪስታል ፓላስ ከማንቸስተር ዩናይትድ። ለንደን ፎቢያ ያለበት ቡድን ነው ማንቸስተር ዩናይትድ ለንደን ላይ ከባድ ፎቢያ ያለበት ባለፉት ጊዜያቶች በነገራችን ላይ በለንደን ጨዋታዎቹ፣ ለንደን ላይ ካደረጋቸው ያለፉት ሀያ ስድስት ጨዋታዎች ማሸነፍ የቻለው ሶስቱም ብቻ ነው። ከዚህ በላይ ፎቢያ የለም ሰባት ሶስቱን ብቻ ነው ማሸነፍ የቻለው ለንደን ላይ ካደረጋቸው 26 ጨዋታዎች። ማንቸስተር ዩናይትዶች ለንደን ብቻ ሳይሆን ከሜዳ ውጭ ያሉ ጨዋታዎች በሙሉ አሰልጣኝ ሮብና አሞሪምም ለማንቸስተር ዩናይትድም ፈታኝ ነው ቀጥለዋል። ካለፉት 11 ከሜዳ ውጭ ጨዋታቸው አንዴ ብቻ ነው ድል ያደረጉት፣ እሱንም ሊቨርፑልን ሁለት ለአንድ ያሸነፉበት ማለት ነው። ባለፉት 11 ተከታታይ ጨዋታ ከሜዳ ውጭ ማንቸስተር ዩናይትድ ማሸነፍ አልቻለም። ሮብና አሞሪም በአጠቃላይ በአሰልጣኝነት ከአንድ ዓመት በላይ ቆይታቸው ከሜዳ ውጭ አራት ጨዋታ ብቻ ነው ያሸነፉት። ሁለቱን ሻምፒዮን የሆኑ ቡድኖች ነው ያሸነፉት፣ አምና ሲቲን፣ ዘንድሮ ሊቨርፑል ነው ያሸነፉት። ሮቡና ሞሪ በዚህ ላይ እንግዲህ እንዳልነው ለንደን ፎቢያቸው ከመሆኑን ባለፈ የሚገጥሙትን ቡድን ፎቢያ ሁኖባቸዋል። አሁን አሁን በሚያስገርም ሁኔታ ከ1991 እስከ 2021 ለ30 ዓመታት ሴልኸርስት ፓርክ ላይ መቶ ማንቸስተር ዩናይትድ ሽንፈት የሚባል አልቀመሰም ነበር እስከ 2021 ለ30 ዓመታት 1991-2001፣ ነገር ግን ባለፉት አራት የሴሎሮስት ፓርክ ጨዋታዎቹ በሁለቱ ተሸንፈዋል። ለሰላሳ 30 ዓመት ገጥሞት የማያውቀው ነገር ባለፉት አራት ጨዋታ ከዛ በላይ ገጥሞታል ማለት ነው። በሰላሳ ዓመታት አንድም ጨዋታ ሴሎሮስት ፓርክ ለማንችስተር ዩናይትድ አልተሸነፈም ነበር። እንዲሁ ባለፉት አራት ጨዋታዎች ክሪስታል ፓላስን ማንችስተር ዩናይትድ ባንድም ጨዋታ አላሸነፈም። የሚለው አስቸጋሪ የሚያደርግበት ሂደት ይፈጥራል። ክሪስታል ፓላስ በተቃራኒው ከአራት ጨዋታ ሶስቱን አሸንፏል። በሰላሳ ዓመት ታሪክ የሌላቸውን ታምር ነው መስራት የቻሉት። ለሰላሳ ዓመታት ያልደፈሩትን ድፍረት ማለት ነው። በነገራችን ላይ ክሪስታል ፓላስ በእንግሊዝ ፕሪሚየር ሊግ ከአርሰናል ቀጥሎ ትንሽ ጎል የተቆጠረበት ቡድን ነው። አርሰናል ስድስት ጎል ተቆጥሮበታል። ከአርሰናል ቀጥሮ ትንሽ ጎል የተቆጠረበት ፓላስ ነው። በፕሪሚየር ሊጉ ስድስት ጎል ዘጠኝ ጎል ነው የተቆጠረበት፣ አርሰናል ስድስት፣ ፓላስ ዘጠኝ። እንጂ ምን ያህል በመከላከሉ በጣም ጠንካራ ቡድን እንደሆነ ይሄ ነው። አያር ቀደም ያልኩት ነገር ሶፊ አቋረጥኩ እንጂ ችግር የለም። የሶስት አራት ሁለት አንድ የጨዋታ መንገድ ራሱ ኮቾቹ የሚነግሩ የተጻፉ ጽሁፎቹም ስትመለከት በጣም ሶሊዳሪቲ የሆነ የተከላካይ መንገድ ነው የምትገነባው። ለዛ ነው ይሄንኛው ኢፌክቲቭ የሆኑት ግላስነር በዚህ መንገድ ስለ ተከላካዮች ጎል ቲም እንዳያስተናግድ ነው የሚሰሩት፣ እና ለዛ ነው አሁን ጥቂት ጎል ያስተናግደው። ማንቸስተር ስንት ነው ያስተናግደው? አስራ ዘጠኝ አስራ ስምንት እንደዛ ያስተናግደው፣ በሊጉ ብቻ አንድ። አይ ቲንክ ኒውትራል ነው መሰለኝ አይደል? የኤቨርተኑ ጨዋታ ላይ ከሁለት አንዱ። አዎ፣ ስለዚህ ይሄ ጨዋታ ፓላሶች በቅርብ ጊዜያቶች የበላይነት እየወሰዱበት የመጡት ጨዋታ ነው የበላይነት እየወሰዱበት የመጡ ጨዋታ ነው። ስለዚህ ራ አስራ ዘጠኝ ገብቶብታል። አስራ ዘጠኝ ያስቆ አስራ ዘጠኝ ገብቷል አስራ ዘጠኝ ያስቆጥሯል። አዎ ይሄ ለማንችስተር ዩናይትድ እንግዲህ ያለውን የጨዋታውን ወሳኝነት የሚያሳይ ነው። ከባድ ጨዋታ እንደሚገጥመው የሚያሳይ ነው። ቅድም አሉቴ አንድ ነገር ስታነሳ ነበረው ነበረ በደንብ መነካካት ግን እርግጠኛ አይደለሁም። ሁለቱ ቡድኖች ተመሳሳይ አጫዋት ነው የሚጠቀሙት። አዎ ተመሳሳይ አጫዋት ግን የአንደኛው ቡድን ተጫዋቾች አሰልጣኞች አሰልጣኙ የሚፈልጉትን ነገር የሚተገብሩ ናቸው። የአንደኛው ቡድን ደግሞ ካሰልጣኙ በተቃራኒ ቆሙ ናቸው። የክሪስታል ፓላስ ተጫዋቾች እታችና እላይ ያሉትን ታይለር ሚሼልና ዳንኤል ሙይኖጅን አንሳና በማንችስተር ዩናይትድ በኩል ያሉትን ዶርጉና አማድ ያሉን አንሳቸው ከየትና ከየት ይገናኛል። የማልተከላካዮችን ተከላካዮች ያቸው የማንችስተር ዩናይትድ የማል ተከላካይ ማን ማን ናቸው? ማቲያስ ዲሊት፣ ሉክ ሾው፣ ሌኒ ዮሮ በተቃራኒው የክሪስታል ፓላስ ተከላካዮች ማን ናቸው? ላክሮ ይ ማርገሂ ሮድርጊዝ፣ በቃ ማለት ሪቻርድስ፣ ይቅርታ ሪቻርድስ ምንም ልታደርጋቸው የማትችል ምርጥ ተከላካዮች ነው ያሉት። አሁን የትኛውን አውጣ አስወጥተህ ከማንችስተር ተከላካይ በዲሊት ምናልባት በማን ላክሮም ላክሮ ነው። ሪቻርድስም ሪቻርድስ ነው። ናይ ዲሊትም ጥሩ ነው። ሰው ይሄ ይሄ ነው። ምናልባት በሪቻርድስ ዲሊትን ከተካ ነው፣ ካልሆነ በስተቀር አ ዲሊትን አማድ ቢገቡ አይጎረብጠኝ። ሙኖዝና አማድ በዛ ቦታ ላይ በቀኙ የመተከላካይ ቦታ ላይ ተፈጥሯዊ ቦታ አይደለም፣ አይገናኝ፣ በፍጹም አይገናኝ። ወደፊት ካመጣ ነው እሱን ከሌላ ተጫዋች ጋር ማፎካከር እንቻለ እኔ ግን እያወዳደርኩ ያለሁት በቦታቸው ገባኝ። አይ ነው አይ ነው አይ ያው አማድኩ ቅድም አወረድኩት ስላልተገበረለት። ሮቡና፣ ሞሪም፣ ዳሎም ማዝራይም ስላልተገበሩላቸው ምን ያርግ አማድን ወደ ኋላ የሳበበት ምክንያት እኮ በቃ የታክቲካል ኢምፕሊሜንቴሽን ስለሚያስፈልግ ያንን ነገር ለማድረግ ነው እንጂ እኮ ክሪስ ሪቻርድስን አለ፣ በተከላካይ በኩል ከዛ ዳንኤል ሙኖዝ አለ ለማንሰናይ የላችሁም ምስሉ ነው። ኮምፔር ማድረግ የፈለኩት አማካኝኑን ተመልከተው። አዳም ዋርተንን ምን ያህል ጥራት ያለው አማካኝ እንደሆነ ተመልከተው። ዳይቺ ካማዳን ተመልከታችሁ፣ ሁለቱ ሲስ ጣምረ የሚፈጥሩትን ፍጥረት ጥምረት ማንቸስተር ዩናይትድ መሆን የሚሻል ይመስለኝ ወደፊት ነው። ብራያም ቡሞ ኩኛ ያሉበት ቦታ ከበንጽጽር ከክርስቲያል ፓላስ የተሻለ ነው። ክርስቲያል ፓላስ በእርግጥ እስማኤል አሳር አለዛ ቦታ ላይ አሁን ደግሞ በጣም ጥሩ እየሆነ የመጣው ከቪያሪያል ያመጡት ምርጥ አማካኛቸው እንደዚሁ ልታነሳው ትችላለህ። ግን ወደፊት እየገፋን ስንመጣ ማንችስተር ዩናይትድ ቢያንስ ከሶስቱ ሁለቱ ተጫዋች የማንችስተር ዩናይትድ የተሻሉ ናቸው። ሸሽኮ ስለሌለ ማቴታና እና ዚርኪዝ ብናወዳድራቸው ማቴታ የተሻለ ይሆናል ብለን ስለምናስብ ምናስብ ግን ማቴያስ ኩኛና ሙቡሞ ግን እስማኤል አሳርን ፒኖ ማለት ኤርሚን ፒኖ ከቪያሪያ ከኤርሚ ፒኖና ከሳር ጋር ስታነጻጽራች ትንሽ ማንችስተር ዩናይትድ እዚያ አካባቢ የተሻለ ትንሽ ልዩነቱ ከፍ ብሎ ትመለከተዋለና ከዚህ አንፃር ጨዋታውን ማየት ያስፈልገናል ብያ ስለዛ ነው። አሉቱም እንዳነሳው በጣም ከባድ ጨዋታ በዛ ላይ ሲሉ ረስት ፓርክ ስቴዲየም። እኔ ዶርጉን ሳስታውስ ዶርጉንና ዳሉትን ሳስታውስ የናፈቀኝ የማንችስተር ዩናይትድን በቃ ደግሞ ባይጫወት ብዬ እመኛለሁ። ክሪስታል ፓላስ ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ወደ ሀያ ሶስት በማሳደግ ቸልሲ እስኪጫወት ድረስ ሁለተኛ ደረጃ መምጣት ይችላል፣ ሲቲ ከተሸነፈ ማለት ነው። ቀድሞ ማንችስተር ዩናይትድ ካሸነፈ አንድ ነጥብ በመያዝ ቶፕ ፎር ውስጥ ድረስ መምጣት የሚችልበት እድል ይፈጠራል፣ በተለይ በሶስት ጎል ልዩነት ማሸነፍ የሚችል ከሆነ። ማንችስተር ዩናይትድ ከተሸነፈ ግን ተመልሶ አስራ አራት አስራ አምስት ያለፈው አመት አይነት እጣፈንታ አሰልጣኝ ሮብን አሞሪም ከበቀደሙ ከኤቨርተኑ ጨዋታ ሽፈቶ በኋላ እንደተናገሩት ምንድን ነው ያሉት? ያንን መጥፎ ስሜት ማግኘት አልፈልግም ነው ያሉት። ያ መጥፎ ስሜት ሊመለስ ይችላል፣ በሴልኸርስት ፓርክ ስቴዲየም ሽንፈት ካስተናገደ ማንቸስተር ዩናይትድ። ስለዚህ የሞት ሽረት ትግል ማድረግ ይኖርባቸዋል ተጫዋቾቹ። እዚህ ጨዋታ ሶስት ነጥብ ማጣት ያምናውን የሽንፈት ሂደት በውድድር ዓመቱ መጀመሪያ አካባቢ በብሬንትፎርድ ሲሸነፉ የነበረውን ስሜት የሚመልስ መጥፎ ስሜት ሊያመጣ ይችላል እና ፎቢያቸውን ለንደን ላይ አራግፎ መምጣት አሊያ ደግሞ ሽንፈት ካስተናገዱ ደግሞ ለሮብን አሞሪም እንደገና ስጋት እንደገና የስንብት ቀን ቆጠራ ውስጥ ልንገባ የምንችልበት እድል ይኖራል። ግን ቆንጆ ጨዋታ እንመለከታለን። ክሪስታል ፓላስ ከማንችስተር ዩናይትድ። ዳንኤል ሙኔዝን ከዚህ ጨዋታ ጋር በተያዘ ትልቁ መነጋገሪያ ይመስለኛል። ከጥቂት ሳምንታት በሰጡ አስተያየት ትልልቅ ክለቦች እጅ የመጫወት ትፈልጋሉ። ባርሰሎና ሪያል ማድሪድ ብሎ ማንቸስተር ዩናይትድ ነው የጠቀሰው ዳንኤል ሙኖስ። በነገራችን ላይ በፕሪሚየር ሊግ ከተከላካይ መስመር ተጫዋቾች ውስጥ ብዙ የጎል ተሳትፎ ያለው ተጫዋች በዘንድሮው አመት አራት ጎል ላይ ተሳትፏል። ሁለት ሁለት አሲስት ሁለት ጎል አለው። ዳንኤል ሙኖዝ ጥሩ ዓመት እያሳለፈ ነው የሚገኘው ተጫዋች ለማንቸስተር ዩናይትድ